መኖሪያሽ የዘላለም አምላክ ነው። ነገር ግን በዚህ ምድር ላይ ስትኖሪ እዚህ አትኖሪም እና ባህር አቋርጠሽ ስትሄጂ ነው ማየው አልከ። የተጀመረው ውጭ ፕሮሰስ አለሽ ስትለኝ አዎ ባለቤት ይዛ ነው የሚኖረው አልኩ። መገናኘት ሆነላችሁ አልከ። አፖይንትመንት አተን ነበር ጭራሽ እስከ ኔክስት ኢየር የለም ባይዘው የአሜሪካን ኤምባሲ ኳለኝ። ለእሱ ራሱ በጣም ማይሆን ነገር ነበረ። እና በሁለት ሳምንት ነው ታምናላችሁ፣ የኔም የሱን ቪዛ የተስተካከለው። ቪዛው ደግሞ በሶስት ቀን ጭራሽ በጣም ሌት ነው አትሊስት ቪዛው እጃችሁ እስኪገባ ከሁለት ሳምንት በላይ ይወስዳል በሶስት ቀን ነው ለእኔ ዲኤችኤል የተላከል እግዚአብሔርን አመስግኑልኝ በባሪያው በኩል በጣም በጣም በቃ ጥያቄያችንን ነው የመለሰው በእውነት ምክንያቱም ብዙዎች ግሪን ካርድ አላቸው ሲቲዝን ኖሯቸው ምናምን በዚህ ፕሮሰስ ውስጥ ሶስት አራት አመት ስቲል ዋጋ እየከፈሉ ያሉ ሰዎችን አውቃለሁ እና እንዴት ሆነ ሲባል አላውቅም የእግዚአብሔር እጅ ነው እግዚአብሔር ጣልቃ ስለገባ ብቻ ነው እንጂ ሊሆን የሚችልበት ምንም ምክንያት የለም ይባላለሁ እዛ ጋ ወንድም ያለ እሱ ጋ እዛ ጋ ተቀምጠን ነበረ እና ለሰው መልእክት እየተናገርክ እኔ ቆሜ ነበር። አቋርጠ መኖሪያ ሽ የዘላለም አምላክ ነው። ነገር ግን በዚህ ምድር ላይ ስትኖሪ እዚያ አትኖሪ ም እና ባህር አቋርጠሽ ስትጂ ነው ማየው አልከኝ። ከዛ የተጀመረ የውጭ ፕሮሰስ። አሜን አልኩኝ እኔ ኖርማሊ ለዛ ለዛ ፐርፐዝ አልነበረም። የሚመጣው ልንጸልይ ነው። በጣም እግዚአብሔርን ዳይሬክሽን እንዲሰጠኝ በጣም እየጸለይኩ ነበር፣ እና በግሌ ማለት ነው። እና ጾም ጸሎት ይዘን ነበር የመጣ ነው። ከዛ የምትጸልዩበትን ርዕስ ጉዳያችሁን ያዙ ስትል፣ ባለቤቴ በአጋጣሚ እዛ ነው የሚኖረው፣ አሜሪካ ነው ያለው፣ አሁን እዛ ነው የሚሰራውና ዝም ብዬ በእምነት ፎቶ ምንም፣ ስለዚህ ጉዳይ እዚህ ስመጣ ነው እንትን ያልኩትና ፎቶውን አወጣውና ያስኩኝ የባለቤቴም ፎቶ ያዝኩኝ። ከዛ እግዚአብሔር ያው በጊዜው እንደሚያደርገው አምናለሁ፣ ግን ደግሞ ዝም ብዬ በዛ ሰአት እንደዛ ስትል ፓስፖርት የያዛችሁ አውጡ እንደዚህ ምናምን ስትል አልያዝኩም ፓስፖርትም ስለዚህ ፎቶውን ይዤ እንትን አልኩኝ። እና ለሰው መልእክት እየተናገርክ ነገርከኝ ማለት ነው። ባህር አቋርጠሽ ነው ምትሄጁ ስትለኝ አሜን አልኩኝ። ና የተጀመረ ውጭ ፕሮሰስ አለሽ ስትለኝ፣ አዎ ባለቤቴ እዛ ነው ሚኖረው አልኩ ከዛ መገናኘት ሆነላችሁ አልከኝ፣ መገናኘት ሆነላችሁ እግዚአብሔር በር ከፈተ አልከኝ እና አሜን ብዬ እዛ ጋር ውስጤ አርፏል። በጣም እንደዛ ስትለኝ በቃ በጣም የሆነ ተቀበልኩት፣ በእምነት ተቀብያለሁ። እና የሚገርመው ሁኔታው ደግሞ እንደዛ አልነበረም ጭራሽ ማለት ነው፣ ጭራሽ ከሁለት ወር በፊት ነው ባይዘው እንደዚህ የሆነው። እና ኢቨን ቪዛውን ያገኘሁት በሶስት ቀን ነው። ላይክ ተአምር ነው እግዚአብሔር ተአምር አድርጎ ነው እንትን ያልኩትና እሱ እዛ ለትምህርት ነበር የሄደው በትምህርት ቪዛ። ከዛዛ ሚሰራ ኖርማሊ ፊንላንድ ነበረ ያለው። ከፊንላንድ ነው ወደ አሜሪካ ለትምህርት ለሁለተኛ ማስተርሱ ሊያጠና ሄዶ ከዛዛው ስራ ጀመረ ማለት ነው። እና ካምፓኒው ስኪልድ ስለሆነ የተማሪ ቪዛውን ወደ ስራ ቪዛ እንዲቀይሩለት ስፔሻል ስኪል ስላለው ፕሮሰሱን እሱ ነው ሲያደርግ፣ ካምፓኒው ነው የጀመረው። እና እንዴት ሆነ በዛን ጊዜ ስትለን፣ አፖይንትመንት አተን ነበር ጭራሽ። እስከ ኔክስት ይር የለም ባይዘው፣ የአሜሪካን ኤምባሲ ምንም አፖይንትመንት አልነበረም። እና የእሱ እንኳን ለኔ ለእሱ ራሱ በጣም የነበረው ሁኔታ እንዴት ነው የማይሆን ነገር ነበረ። እና በሁለት ሳምንት ነው ታምናላችሁ? የኔም የእሱን ቪዛ የተስተካከለው። እንዴ ማለት ለእግዚአብሔር በ ይገባዋል፣ በእውነት እና በጣም ያን እንደዛ ስትለኝ ሁኔታዎች አይሆኑም አይመስሉም፣ ግን አመኘኝ ተቀበልኩኝ። እና ከዛ በኋላ እሱ እዚህ አፖይንትመንት ስንፈልግ እስከ ሴፕቴምበር እስከ ኔክስት ይር ድረስ የለም አልነበረም፣ እስከ መስከረም ድረስ ማለት ነው። እና እሱ ደግሞ ግዴታ ወደ ስራ ቪዛ መቀየር ነበረበት እና አብረን ነበር ልንገባ የነበረው እዚህ መጥቶ አብረን ልንገባ፣ የኔም ለሱም አብረን ልንገባ ነበር የነበረው። ከዛ በዛ ሁኔታ ውስጥ ነው፣ ጭራሽ እንኳን ልንገባ አብረን ጭራሽ አፖይንትመንትም የለም ምናምን፣ እንደዛ ነበር ሁኔታው። ና አፖይንትመንት ካጣችሁ፣ እሱ ጉዛ ፊንላንድ የመኖሪያ ፈቃድ አለው። ና እዛ አንተ ግባና መጀመሪያ ያንተን የእሱ መቅደም ስለነበረበት፣ ከዛ ለእኔ ደግሞ ያው ስለሌለ እያሰብን የነበረው በጊዜው በቃ ሌላ ሀገር አላ ወይ ዱባይ ወይ ከኢትዮጵያ ውጭ ለመሞከር ማለት ነው። እንደዛ ነበር፣ ምክንያቱም ተስፋ አስቆራጭ ነበር እዚህ የነበረው ሁኔታና ፊንላንድ ሄዶ እንትን ሲል ሰጡት ማለት ነው። ከዛ እግዚአብሔርም በጣም አመሰገንኩ። ሲጀመር ጭንቀት የነበረው የእሱ መስተካከልና አብሮ መሆናችን በጣም እንትን እያለ ነበር ማለት። በግሌ ይጸልይበታለሁ። ተለያይተን ትዳር ትንሽ ይከብዳል፣ ያለበት ነው የሚያውቀው እና እንደዛ ሆነና የሱ በሳምንቱ ነው። ለኔ ምን እንደሆነ አናውቅም። እሱ ዝም ብሎ ተስፋ ሳይቆርጥ ይሞክራል። ሁሌ አፖይንትመንት ዴት ቼክ ያደርጋል። እስከ ሴፕቴምበር የለም አልነበረም። እና ዝም ብሎ ቼክ እያደረገ ለአርብ ሮብ፣ ድንገት የሆነ ሰው ካንስል ሲያደርገው ነው ያገኘው። ሮብ ሮብ ማታ ነው ያገኘ ነው ለአርብ እና በሁለት ቀን በቃ ሁለት ሐሙስን የሰራሁት በቃ ፋይል እንትን ፕሪንት ሳረግ ምናምን በቃ ምንም ያልተዘጋጀውበት ነገር ነበር። እና እንደዛ ሆነ አርብ ገባሁኝ ማለት ነው። ሄጄ ምንም አልተዘጋጀውም። ኢቭን ለኢንተርቪው ጊዜ አላገኘሁም። ያልጠበቅነው ነገር ስለሆነ፣ ግን በጣም በቃ እየጸለይን ነበር፣ ለጋራ አብረንም እንጸለያለን። እና ሰጡኝና አላመንኩኝም። እስካሁን ባይዘ ወይ ቪዛው ደግሞ በሶስት ቀን ጭራሽ በጣም ሌት ነው አትሊስት ቪዛው እጃችሁ እስኪገባ ከሁለት ሳምንት በላይ ይወስዳል። በሶስት ቀን ነው ለእኔ ዴይቼል የተላከልኝ። እና እግዚአብሔርን አመስግኑልኝ በባሪያው በኩል በጣም በጣም በቃ ጥያቄያችንን መለሰው በእውነት። እና እግዚአብሔር ይባርክ አብዝቶ ይባርክ አገልግሎት ይባረክ። በእውነት በጣም በቃ ባንተ የምር እግዚአብሔር ጥያቄያችንን መልሷል እና መመስከር እንዳለብኝ አትሊስት ከመሄዱ በፊት ከአስር ቀን በኋላ ይሄዳለሁ ና ኦሬዲ ቲኬት ቆርጠናል ያለው፣ ግን በቃ እንደምንም አጣበቤ መመስከር አለብኝ። አትሊስት አይዶ ነው ለሆነ ሰው ጥያቄ ሊመለስ ይችላል ብዬ ነው የመጣሁት፣ እና እግዚአብሔር ይባረክ። ክብር ለእግዚአብሔር ስጡልኝ። ማለት እኔ በጊዜው በቃ እግዚአብሔር ጋር ሁሌ ጸሎት ርዕሴ ነበር። አንድ ላይ ያው ቤትም ይጸልያሉ የኔም ቤተሰቦች የሱም ቤተሰቦች፣ በቃ ቶሎ እግዚአብሔር አንድ ላይ እንዲያደርገን ምናምን እና ከሆነ ፖይንት በኋላ ግን ጸሎቴ ተቀየረ። የምር በቃ ጌታ ሆይ እንዴ እኔ ባሌ እንደምጠብቀው የምር አንተን እየጠበቅኩ ነው ወይ ብዬ የምር ከሆነ ሰዓት በኋላ በቃ ጸሎት መቀየር እንዳለብኝ ፊል አደረኩና በቃ እግዚአብሔር በጊዜው እንደሚያደርገው አምኜ ትቻው ነበር ኖርማሊ ግን ደግሞ እግዚአብሔር አሁን ስራ ላይ አልነበርኩ ምናም፣ በጊዜ አቁሜ ነበረ እና በቃ ዳይሬክሽን እየፈለግኩ ነበር ስራ። እግዚአብሔር እስከዛ አትሊስት ያለኝን ታይም ምን ማድረግ እንዳለብኝ አላ ኔክስት ስቴፑን ምን ማድረግ እንዳለብኝ ነው እየጸለይኩ የነበርኩት። ግን ሁሌም እንዴት ነው በውስጤ ነበረ ያ ነገር እና ጀስት አንተ ስትናገር ነው ኢቭን ፓስፖርታችሁን የያዛችሁ አውጡ ምናም ብለ ስትጸልይ ነው ፎቶውን አውጥቼ ኢቨን ፓስፖርትም አልያዝኩ፣ ጭራሽ አላሰብኩትም ነገሩን። ግን በቃ እግዚአብሔር እየጸለይኩ የነበረው በቃ ለራሴ እንዳገኝ ከእግዚአብሔር ምሪትን እየፈለግኩ ነበረ እና ለዛ ብዬ መጥቼ እግዚአብሔር የምር ጥያቄን በቃ መለሰው። በእውነት ለሁለታችንም በጣም በቃ ፈታኝ ነበረ፣ እግዚአብሔር ግን ረዳን። ማለት ጥያቄያችንን መለሰ እና አይ ፊል ላይክ እግዚአብሔር የምር በቃ እንዳደላለን ምክንያቱም ብዙዎች ግሪን ካርድ አላቸው ሲቲዝን ኖሯቸው ምናምን፣ በዚህ ፕሮሰስ ውስጥ ሶስት አራት አመት ስቲል ዋጋ እየከፈሉ ያሉ ሰዎችን አውቃለሁ። እና የኛ ከተጋባን ስምንት ወራችን ነው ባይዘዌ እና እንዴት ሆነ ሲባል አላቅም፣ የእግዚአብሔር እጅ ነው። በቃ እግዚአብሔር ጣልቃ ስለገባ ብቻ ነው እንጂ ሊሆን የሚችልበት ምንም ምክንያት የለም። በጣም ብዙ ቢዚ እስከምትሆን ድረስ እግዚአብሔር ሄደህም ቤት ተቀምጠህም የምትሰራቸውን የስራ በሮች እከፍትልሻለሁ ብለዋል ብለሽ ነው። አሜን። እንዲህ እኔን የረዳኝ ጌታ እኔን የረዳኝ ጌታ ይርዳሽ። እኔን ያሰበኝ እኔን ያሰበኝ ጌታ ያስብሽ። እኛ እንደ ተገናኘን ለአንቺ መገናኘት ይሆንልሽ፣ ለአንቺ መገናኘት ይሆንልሽ። ሰዎች ለመጀመሪያ ጊዜ የመጡት በተመሳሳይ ቀን በአንድ ቀን፣ አሁን አንቺ በምትይኝ ቀን አንቺ ነጭ ከላይ ከለበሰ ወንድ ጋር ነው ወንድሜ ካልሽ ጋር እዚህ ጋር የነበረ አንቺም ደግሞ ከወንድምሽ ጋር ያው ወንድም ዋን ያቆንጅ እየ ልጅ እዛ ጋር ነበራችሁ አይደል? ትክክል ነች። ታስታውሻታለሽ? አሁን ስታወራ በጣም በደንብ አይቻታለሁ ና የምታወራው ነገር ሁሉ ከኔ ጋር የሆነ ተመሳሳይ ላይፍ ነውና ደሞ ለጓደኛ የነገርኳት ተመሳሳይ ቀን እኮ ነው የመጣ ነው እያልኳት። በልጅነት አቅምሽን አጥተሻል፣ ሞራልሽን አጥተሻል፣ ደግመሻል፣ ደክመሻል፣ ከሰው በላይ ለፍተሻል፣ ዋጋ እከፍለሻል። አሁን ደግሞ ተስፋሽ ላይ ተማምሎ የተቀመጠ በኢየሱስ ስም የተረገመ ይሆን፣ በኢየሱስ ስም የተረገመ ይሆን። እንደማትረቢ እንደማትጠቅሚ ሊነግርሽ የወደደውን ዛሬ ረግም ይዋለሁ። ከመንገድሽ ላይ ይነሳ ከጉዞች ላይ ይነሳ፣ ከህይወትሽ ላይ ይነሳ፣ ከላይፍሽ ላይ ይነሳ፣ በኢየሱስ ስም ይነሳ። አሜን። እጆቻችሁን ዘርጉ እስቲ። እግዚአብሔር ሆይ በሉ። በጌታ በኢየሱስ ስም የዚህ ብላቴና መንገድ በተአምራት ይከፈት። ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም እንደተናገርካት እንዳሳየሃት ከነገሯ ጋር በጌታ በኢየሱስ ስም መገናኘት ይሁንላት። በአብ በወልድ በመንፈስ ቅዱስ ስምና ስልጣን በሶስቱ ስላሴ ስም አጸናሁለሽ፣ ተፈጸመ። እዛ የተያዘ ዶክመንት ነበር ብዬሽ ነበረ። እሺ፣ ከዛ ኢሚዲየትሊ ተለቀቀ። ይለቀቅ ብለ ጸልየ ነበረ እኔ። ከመቾኮሌ ተነሳ ራሱ እሱን እንትን ብዬው፣ ሌላ አፕሊኬሽን አስጀምሬዋለሁ ሚቲንግ አለ ዩኬ ላይ እና በዛ እኔ በቃ ተስፋ ቆርጫለሁ አም ታየር በጣም ደግሞ ያል ነው ያልኩ ተጀምሮልኝ የእሱ ዶክመንት ሲለቀቅ የእኔ የተፈለገ ሶስት ዶክመንት ነበረ እሱም አንድ ላይ አንድ ቀን ተለቀቀ ማለት ነው እና ሳተርደይ ዶክመንቴን ይቀበላለሁ ዩኬ አፕሊኬሽን ሴንተር ገባለሁ ማለት አይ አም ሹር ዋን ሀንድረድ ፐርሰንት እርግጠኛ ሆኜ ነግራቸዋለሁ አንቺ ዩኬ ያገኝሻለሁ አንቺ ዩኤስ ያገኝሻለሁ አሜን